ጽንሱ በሚገርም ሁኔታ በጣም ደህና ነው። ምንም አይነት ጉዳት አልደረሰበት። በመጨረሻም ኤፍራታም ሆነች ልጇ በሙሉ ጤንነት ላይ እንደሚገኙ ዶክተሩ ተናግሯል። ኤፍራታን አስጨንቋት የነበረው የልጇ ነገር ነበረ። ነገር ግን ዶክተሩ እሷም ሆነች ልጇ ጤናቸው የተጠበቀ እንደሆነ ሲነግራት በጣም ነበረ ደስ ያላት። እንግዲህ ሉሊት ምን አይነት ጨካኝና አረመኔ የሆነ ሴት ማዘን የሚባል የማታቅ። እንግዲህ እነሱ እዛ ተሰብስበው እያለቀሱ ባሉበት እሷ ግን ስልኳን ገፍታ ሪካርድ እያደረገች ስለነበረ የሚያሳዝነው ግን ዶክተሩና ኤፍራታ ያወሩበትን ሙሉ በሙሉ ሪከርድ አድርጋ እንግዲህ ይህን ሪከርድ ያፌት ከሰማው በተለይ ደግሞ ያረገዘችው ልጅ የናታን እንደሆነ ካወቀ ኤፍራታ ላይ ከባድ እርምጃ እንዳይወስድባት ስጋት አለኝ። እንግዲህ የዛሬው ሀረግ ድራማ ክፍል መቶ አምስትን እንዴት አያችሁት? ዶክተሩ እንግዲህ ለኤፍራታ ለየት ያለ እንክብካቤ እያደርግላት ፈልጎ ወደ ሐኪም ቤት ሂዳ ትተኛ ቢለውም እሱ ግን ፍቃደኛ አይደለም። ዶክተሩ እንግዲህ ኤፍራታ እንደ ወንድምም እንደ ዶክተርም ሁሉ ነገር ስለምታማክረው ይህንን ጉዳይ ናታን በጣም እንዲሰማ ፍላጎት ነበረው። ኤፍራታ ያረገዘችው ልጅ የናታን እንደሆነ እንዲሰማ ቢፈልግም ነገር ግን ደግሞ ያፌት እንግዲህ ተከታትሎ ደርሶበታል። ይደርስበታል ወይንስ አይደርስበትም? ቤተሰብ ነገሩን በፍጹም የአፌት ያገኘው አይገባም ብዬ አስባለሁ። ናታን እንግዲህ ተስፋ ቆርጦ ወደ ቤት በሄደበት ደግሞ ወይዘሮ ሉሊት ናታንን ኤፍራታ አደጋ እንደደረሰባት ነግረዋለች ማለት ነው። ሉሊት ግን እናንተ ሰው አይደለችም እንዴ? አታዝንም እንዴ? ምንስ ቢሆን አንድ ቤት አይደል እንዴ የምትኖረው? እሷ እኮ በቃ ያንን የሚያለቅሱትን ልክ እንደ መዝናኛ አድርጋ የምትስቀው ወይኔ እንዴት እንደምታነድጅ ሴትዮማ። እንግዲህ የዛሬውን ወላ ሀረግ ድራማ እንዴት አያችሁት እናንተ? ኤፍራታና ልጇ ጤነኛ ስለሆኑ ደስ ብሎኛል። በመቀጠል እንግዲህ ባለፈው ላይ ኤፍራታ ናታንና ያፌት ወንድምና ወንድም አይደሉም ብላ እንደዛ ደስ ብሏት ያለችበት እንግዲህ ያፌት የኤፍራታን እያንዳንዱ እርምጃ ስለሚከታተላት የዲኤንኤ ምርመራውን ቀይረው እንዲሰጧት ባደረገው መሰረት እንግዲህ ዋናውን ራሱ የአፌት ወስዶታል። ኤፍራታ ጋር እየተቀየረ ነበር የመጣው። እናም የአፌት ማለት በጣም ኃይለኛ ሰው ነው፣ በጣም ክፉ ሰው ነው። እንግዲህ እንደዛ እንኳ እያነከሰ ዶክተሩን ለማገኘት ሲል ሄዷ ማለት ነው። እና ውድ ቤተሰቦች የዛሬውን ሀረግ ድራማ እንዴት አያችሁት? ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ናታን ይህን ሲሰማ ወደ ያፌት ቤት ከሄደ ከባድ አደጋ ነው የሚፈጠረው። ያው እጁን እንደሰጠ ነው የሚቆጠረው። መሄድ የለበትም። እንግዲህ ውድ ቤተሰቦች ሰብስክራይብ ላይክ ማድረጋችሁ እንዳትረሱ።